ሰላማችሁ ጤናችሁ በያላችሁበት ብዝት ትክክት ይበልልኝ እያልኩኝ ይዤላችሁ ወደ መጣሁት አንድ ሀሳብ ገባለሁኝ። ዛሬ ላነሳውና ላወራው የፈለግኩት በቅርብ ጊዜያቶች ውስጥ፣ ቅርብ ጊዜ መቼ እንደሆነ በውል ባላቅም፣ በነዛ ጊዜያቶች ውስጥ እየተለመደ ያለ እንደ ደህና ነገር በየማህበራዊ ሚዲያው በተለያየ ሁኔታዎች ውስጥ እነዛ ነገሮች ከፍ ብለው እየተስተጋቡ እየተስተጋባ ያለ አንድ ሀሳብ አለ። ሀሳብ ብቻ አይደለም፣ ጥቂት የማይባሉ ሰዎች ወደ ድርጊቱም ወደ ሁኔታውም ገብተዋል። እናም ስለዛ ጉዳይ እናወራለን። እሱም ሲንግል ማምነት ነው። ስለ ሲንግል ማምነት እንድናወራ ትንሽ ወደድኩኝ። እናንተም ይህንን ቪዲዮ ላይክ በማድረግ እንድጀምሩልኝ እንደዛ ቤተሰቦች ያልሆናቸው ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል ከወዲሁ በአክብሮት እጠይቃቸዋለሁ። ወደ ሀሳቡ ልግባ። ሲንግል ማምነት፣ ሲንግል ዳድነት በምርጫ የሚገባበት ጉዳይ ብቻ አይደለም። እጅግ በጣም አጣብቂም በሆነ አስቸጋሪ በሆነ ሁኔታዎች ውስጥ የሚመረጥ ነገር ነው ለብቻ ቤተሰብ መሆን ነጠላ እናት ወይም አባት መሆን በአንድም በሌላ መንገድ ግዳጅ በሆነ ሁኔታ የምንመርጠው ጉዳይ እንጂ ተነስተን ልክ እንደ ጥሩ ነገር ሲንግል ማም መሆን እፈልጋለሁ የምንላቸው ነገሮች አይደሉም እርግጥ ነው ስለ ሲንግል ዳድ የዚህን ያህል በፍላጎቴ ሰምተንም አናውቅም እኔ ሲንግል ዳድ መሆን ነው የምፈልገው የሚል ሰው ሰምተ ነው አናቅም። እና በእኛ ግን በሴቶች በእናቶች ሲንግል ማም መሆን ምርጫዬ ነው እያሉ ባገኙት ማህበራዊ ሚዲያም ሆነ እንደዛውም በተለያዩ ሁኔታዎች ውስጥ ያንን ምርጫቸውም ይነግረዋሉ። ልክ እንዴት ነው ልጆች እያለን መሆን የምትፈልጉት ምንድን ነው ስንባል፣ ሐኪም፣ ኢንጂነር፣ አስተማሪ፣ ወታደር ምናምን እያለን እንመርጣለን። ልክ እንደዛውም አሁን ላይ ባለ ትዳር ነሽ? አይደለሁም። ልጅ ፈልጋለሁ፣ ማግባት አልፈልግም፣ ልጅ ፈልጋለሁ፣ ሲንግል ማም መሆን ነው የምፈልገው ይላሉ፣ ቀላል አድርገውት ማለት ነው። ይሄ እጅግ በጣም ትክክል ያልሆነ ልንቃወመው የሚገባ ድርጊት ነው። ምክንያቱም የሆነ ሰዓት ላይ ተለምዶ ተለምዶ እንደ ፋሽን አብዛኛውን ጤናማ ሰውላ ሊከተሉት የሚችሉት ነው እና ይህንን ምርጫዬ ነው ብለው የሚያወሩ ሰዎችን የሚናገሩ ሰዎችን እኔ አብዝቼ እቃወማለሁ። እንደ ጤነኛም አመለካከት አልወስደውም። ለምን ቢሉ መጀመሪያ እስቲ ነጠላ ቤተሰብነት፣ ብቸኛ ቤተሰብነት እንዴት ነው እንበል። በእኛም ይሁን በሌሎች ዓለማት ውስጥ ይህ ነገር የሚመረጠው በፍላጎት ብቻ አይደለም፣ በብዛትም በፍላጎትም አይደለም። ከሌኮ ሲንግል ማምናት ከሌ ሲንግል ዳድ ነው ሲባል፣ በአንድም በሌላም መንገድ ተገደው የህይወት አጋራቸውን ያጡ ሰዎች የሚወስኑት ነው። በኛ ሀገር ከመጣም በጦርነት ሊሆን ይችላል። ብዙ የጦርነት ታሪኮች ስላሉን አባቶቻችንን በማጣት ወንዶች፣ ባሎች፣ አጋሮች በዛ መንገድ መስዋዕት በመክፈላቸው እናት ብቻዋን ልጇን ለማሳደግ ልጆቿን ለማሳደግ ለመንከባከብ ትገደዳለች። ያ ትልቅ በጣም ጫና ያለው ነገር ነው እንጂ ዝም ብሎ የሚመረጥ አይደለም። በሌላ መንገድ ደግሞ እንዲሁ ህይወታቸው፣ ትዳራቸው በመስመር ሳይችል ሲቀር አብሮ መሆኑ ትክክል ሳይሆን ሲቀር፣ ልጆቻቸውንም እነሱንም የሚጎዳ የሚረብሽ ልክ ያልሆነ ሲሆን እንዲሁ ተገዶ ሰው ትዳሩን ለመፍታት እና ብቻውን ልጁን ለማሳደግ ይወስናል። ሌላም ምክንያቶች አሉ። በመደፈር እርግዝና ሲመጣ፣ በጥቃት በተለያዩ ነገሮች ሲመጣ ለብቻ ልጅን ማሳደግ ሲንግል ማምነት ወይም ሲንግል ዳድነት ይመረጣል በአብዛኛውን ጊዜ ማለት ነው። በተፈጥሯዊ በሆነ ሞት አጋሮቻቸውን ሲያጡ ያለው አማራጭ ከዛ ሰው ጋር ያላቸውን ነገር ማጣት ካልፈለጉ ልጆቻቸውን ለብቻ ማሳደግ ነው። ይሄ በወንዶም በአባትየውም በእናትየውም የሚከሰት ነገር ነው። ሲንግል ዳድም ይኖራል በዛን ሁኔታ ውስጥ ማለት ነው። ታዲያ ሲንግል ማምነት የምርጫ ጉዳይ ሳይሆን ትክክለኛ ማለት ይሄ፣ አዎ ሰዎች መርጠው ነው ሲንግል ማም መሆን ፈልጋለሁ የሚሉት ግን ትክክለኛ ምርጫ አይደለም። ይሄ የምርጫ ጉዳይ ሊሆን አይገባም፣ ሲንግል ማም መሆን ወይም ልጅን ለብቻ ማሳደግ። እና እሱን ነው ትኩረት ልንሰጠው የሚገባው። እሱን እንደ ፋሽን ልንከተለው ፈጽሞ አይገባም። ለምን ቢሉ ይህ ለእናንተ ብቻ ተብሎ ሳይሆን እናትነቱን ጠንክራችሁን ልትወጡት ትችላላችሁ። ምክንያቱም ብዙ ጠንካራ እናቶች ልጆቻቸውን ጠንክራ አሳድገዋል፣ ተገደው ማለት ነው እና እናንተ ግን አብዛኞቹ ሰው ይሄንን መንገድ የሚመርጠው በደህና ብር ሲኖረው፣ ራሱን ሲችል፣ ለልጄ የሚያስፈልገው ይሄ ነው ብሎ ራሱ ሲወስንለት ነው ይሄንን መንገድ የሚመርጡት ማለት ነው እና ሌሎች ሌሎች ይህንን እንዲፈሩ ያደረጋቸው ሌሎች ሌሎች መንገዶች ሊኖሩ ይችላሉ ታዲያ ግን ሲንግል ማም መሆን ምርጫ አይደለም ወይም ደግሞ የቅንጦት ጉዳይ አይደለም ለልጅ የቱንም ያህል ነገር ብናስተካክልለት የቱንም ያህል ነገር ብናስተካለት ብናደርግለት ልጅ የሚፈልገው ግን ወላጆችን ነው ወላጆች የሚያጠቃልሉት ደግሞ አባትንም እናትንም ጭምር ነው እንጂ እናት ብቻዋን አባትም እናትም ሆኜ የሚባል ነገር የለም እና ልጅ ብዙ ነገሩን ነው የሚያጣው በአንድ ቤተሰብ ብቻ በእናትም ሁን በአባትም ብቻ ማደግ ብዙ ነገሮችን ነው የሚያጣው ይሄ ልጅ ማለት ነው። እና እናት መሆን የምትችለው እናትን ነው፣ አባትም መሆን የሚችለው አባትን ነው። ስለዚህ ተገደን ካልሆነ በስተቀር ለልጆቻችን ያንን ነገር ልንነፍጋቸው፣ ልንከለክላቸው ፈጽሞ አይገባም ማለት ነው። ያ ጤናማነት አይደለም፣ ልጅንም መውደድ ነው ብዬ አላምንም እኔ ና። ደግሞ የሚገርመው ነገር ያስተዋልኩት ምን መሰላችሁ? እንደዚህ አይነት ነገር የሚፈልጉ ሲንግል ማም መሆን ነው የሚፈልገው የሚሉ ሰዎች ወደ እነሱ አስተዳደግ እና ወደ እነሱ ህይወት ስትመጡ እኔ አባቴም በጣም ነው የምወደው አባቴ በጣም ተንከባክቦ ነው ያሳደገኝ አንድ ነገር ሳያስቀርብኝ፣ እንደዚህ እንደዛ ይላሉ እና ለአባታቸው ያላቸው ፍቅር ራሱ ከፍተኛ የሆነ አሉ። ታዲያ እናንተ ምንም የሚሉት ዘመናዊነት ነው ምን የሚሉት ራስ ወዳድነት ነው እናንተ ያገኛችሁትን የአባታችሁን ፍቅር ለልጆቻችሁ የምትነፍኩት ወይም ደግሞ ወልደ ዋሎ ለምትሉት ልጅ የምትነፍኩት ምን አይነት ራስ ወዳድነት ነው? እኔ አባቴን ከምንም ነገር በላይ ነው የምወደው እና ያለሱ እኔን መሆን አልችልም። በጣም ብዙ ነገር ነው፣ ህይወቴ ነው አባቴ። ስለዚህ አባቴን በጣም እንደዚህ እየወደድኩት ሊስወልድ ደግሞ ለልጅ አባት የምነፍግ አይነት ስግብግብ እናትና ራስ ወዳድ ልሆን ፈጽሞ አልችልም። ልጅ ብዙ ነገር በተለያዩ መንገዶች ስለሚጎልበት ማለት ነው። አባቱን አቶ የሚያድግ ልጅ ለምን ተብሎ ነው የሚወለደው? እንደዛ ከፈለጋችሁ የዛን ያለ ራስ ወዳድ ከሆናችሁ እንደነዚህ አይነት ሰዎች በቀልድ መልክል ለምችለው ምንድነው ትንሽዬ ቡችላ ወይንም ድመት ማሳደግ ነው ያለባቸው እንጂ ልጅን እንደሆነ ዕቃ እንደሆነ ንብረት መብቱን የመጀመሪያ መብቱን ነው እየጣስን ያለ ነው። በሙሉ ቤተሰብ ማደግ ያለበትን የአባት ፍቅር ማግኘት ያለበትን መንገድ እየከለከል ነው ነው ያለ ነው። ያንን መብቱን እየነጠቅ ነው ያለ ነው እና ልጅ የአባቱን ፍቅር አግኝቶ ማደግ ግዴታ ነው። እናንተ በተለያዩ መንገዶች ያንን እንደ ምርጫ ብትወስዱት ዘመናዊነት ሊሆን ይችላል ወይ? በምትሰሙት ታሪኮች በተለያዩ ሁኔታዎች ያንን መንገድ ነው ምርጫዬ እንኳን ብላችሁ ብትናገሩ እንኳን፣ ይህንን ግን ልጆች ላይ የማድረግ መብት ፈጽሞ የላችሁም ለማለት እወዳለሁ እና ይህንን ካልኩ ዘንድ ቀደም ብዬም እንዳልኩት ሲንግል ማምነት የምርጫ ጉዳይ ሳይሆን ተገደው የሚገቡበት ህይወት ነው ብዬ ካልኩኝ ዘንድ ማንሳት ያለብኝ ብዙ ጀግና እናቶች አሉ። እነዛን ሲንግል ማን ብዬ የምጠራቸው ብቻ አይደሉም። ጀግናዎች፣ ብርቶች፣ ጎበዞች፣ ድንቆች የምንላቸው ናቸው። በአንድም በሌላ መንገድ ትዳራቸው ህይወታቸው ሳይሰምር ቀርቶ የባልየውን ኃላፊነት ባልየው ኃላፊነቱ መሸከም አቅቶ ጥሎ ጠፍቶ በተለያዩ መንገዶች የባሏን የልጆቹን አባት ኃላፊነት ሙሉ ለሙሉ ወስዳ ከህይወት ጋር እየተሯራጠች ህይወትን እየታገለች ለልጆቿ እንደ አባትም እንደ እናትም ሙሉ ለመሆን እየጣረች እየሞከረች ልጆቿ ምንም እንዳይጎልባቸው አድርጋ ለማሳደግ የምትጥር እንደዛም ደግሞ አሳድጋ ለብዙ ቁም ነገር ያበቃችን እናትን ግን በዚህ አጋጣሚ ላመሰግናቸው፣ ላወድሳቸው እሞክራለሁ። ምክንያቱም እነሱን ሲንግል ማም ብቻ ብዬ ልጠራቸው አልችልም። ምርጥ ጀግኖች ለሀገርም እንደዛም ለልጆቻቸውም ድንቅ ባለውለታ የሆኑ እናቶች ናቸው። የተከበሩ እናቶች፣ የሚደንቁ እናቶች፣ የሚሞገሱ እናቶች ናቸው። በልጆቻቸው በጎረቤቶቻቸው፣ እንደውም ሀገርም ልታመሰግናቸው ይገባል። እንደነዚህ አይነት ምክንያቱም፣ ቀደም ብዬ ብያውላው እኛ ጋር ብዙ የጦርነት ታሪክ አለ። ይህ ጦርነት ደግሞ በብዛት እናቶችን ሚስቶችን ይጎዳል። ባሏን ነው ለሀገር የምትሰጥ አሳልፋ እና ያ ኃላፊነት የልጆቿ ኃላፊነት እሷ ላይ ይወርቃል። ታዲያ ግን እች እናት ምንም ሳይበግራት ልጆቿን ለቁም ነገር ፈጣሪ የሰጣትን ፍሬዎቿን ለፍታባቸው ጥራባቸው አፈር እንደፌጣ እንደዛም በተለያየ መንገድ መጥፎ የሚባል ስብዕና ያለው ባል አግብታ ህይወት ሳይሰምርላት ቀርቶ ግን የእናት አንጀቷ ነው እና ልጆቿን ስብስብ ስብስብ ባርጋ ከክፉ ነገር ከልላ የምታሳድግ አለች። እችም በጣም ጀግና እናት ናት። እና በዚህ መንገድ ውስጥ ሆነው ህይወቱን መርጠውት ሳይሆን ተገደው ለልጆቻቸው ሲሉ ግን ጀግና እናቶች ሆነው ህይወታቸውን የመሩ፣ ልጆቻቸውን ለቁም ነገር ያበቁ እናቶች አሉ። እንደነዛ አይነት ምርጥ እናቶችም ብርቱ እናቶችንም በዚሁ አጋጣሚ ልናነሳቸው ስለሚገባ ማለት ነው። ታዲያ ዘመን አመጣሹ ሲንግል ማምነትን እኔ አብዝቼ እቃወመዋለሁ። ነፍሴነት የምትጸየፈው እንደዛ እንደ ጥሩ መቀናጫ ወጥተው በየሚዲያው እኔ ሲንግል ማም መሆን ነው የምፈልገው ነውር እኮ ነው በጣም ነውር ነው ስል ብዙ ነውሮች አሉብን፣ እና ሁላችንም ነውር አለብን። ነውር ነውር፣ ነው የሚባለው ደግሞ በጓዳችን በልባችን፣ በውስጣችን የምናስተናግዳቸው ነገሮች ስለሆኑ ነው እንጂ አደባባይ ወጥተን ነውራችንን የምንገልጣቸው ነገሮች አላሉም። ነውር ነው። ከዚህ በፊት ስሙን እዚህ ጋር መግለጽ ስለማልፈልግ በድሮ በእናቶቻችን በአባቶቻችን ጊዜ እንደዛ በተለያዩ መንገዶች ሲንግል ማምነትን መርጣ ብቻዋን ልጅ ይዛ ስትመጣ ወደ ቤተሰቦቿ ደስ የማይሉ አጸያፊ ስድቦች ለእሷም ለልጇም ይሰጥ ነበር። ያ ትክክል ነው እያልኩኝ አይደለም። ምክንያቱም ሰዎች ሴቶች በመደፈርም በመከዳትም በተለያዩ መንገዶች እነዛ ልጃቸውን ሊሸከሙና ኃላፊነቱን ስድቡንም ነቀፌታውንም ወስደው ፈጣሪ የሰጣቸውን ፍሬ ግን ሰው ያደርጋሉ ብዙ ነገሮችን ተቋቁመው እና ያም እንደ ማህበረሰብ ትክክል ነው እያልኩ አይደለም። ቢሆንም ግን አሁን ላይ ግን ነውራችንን ወተን በአደባባይ በራስ መተማመን ውስጥ ሆነን ወይም ደግሞ በጣም በመቀናጣት ውስጥ ሆነን ያንን ነገር እናውረዋለን። እኔ ሲንግል ማም መሆን ነው የምፈልገው፣ ይሄ በጣም እንዳልኩትን ነውር ነው ይባላል። እኔ እንዲህ እንዲህ መሆን ነው የምፈልገው እንደማለት ነው፣ ቃሉን መጠቀም ስለማልፈልግ ነው። እና ያንን ነው የምቃወመው፣ ያንን ነው ትክክል አይደለም የምለው። ሲንግል ማምነትን የቅንጦት መገለጫ አናደርገው። በእኛ ሀገር ብቻ ሳይሆን ባደጉት ሀገራት ላይም በተለያዩ ሀገራት ላይም ገብታችሁ ማንበብ ማየት ትችላላችሁ። በስልካችሁ ተጠቅማችሁ በተለያየ መንገድ ያንን መረጃ ማግኘት ትችላላችሁ። ሲንግል ማምነት ምቾት ያለው ህይወት ትክክለኛ መንገድ አይደለም እና በፊት እኮ አንድ እናት ወይም አንድ አባት ሲሞት፣ አረ ለልጆች እናት አምጣላት አምጣላቸው፣ አረ አረ ለልጆች አባት አምጪ፣ የሚቆጣ ምናምን ብሎ ማህበረሰቡ ሁለተኛ ትዳርን እንኳን ያበረታታል። ምክንያቱም ልጆች ጎዶሎ ሆነው እንዳያድጉ የሆነ የሚቀርባቸው ነገር ስላለ ማለት ነው። በዚህ በዚህ መንገድ ራሱን ይሸፍን ይሞክራል። እንደዛም ደግሞ ምናልባት አያት ያሳድጋል፣ አያት ወንድ አያት እየተቆጣ እየተንከባከበ ያሳድጋል። አልፎም ተርፎም ጎረቤት፣ አጎቶች ምናምን የምንላቸው ሰዎች በሆነ መንገድ ያንን ልጅ ያን ጹታል ይሰሩታል። እና ሌሎች ጥናቶች ውስጥ መግባት አልፈልግም እንጂ እኛ ጋር ላይ ያው በጥናት በእንዲህ አይነት ማህበራዊ ህይወት ላይ ያለን ጥናት ደካማ ስለሆነ በአይናችን እና በጆሯችን በሰማ ነው። እንዲሁም በአንዳንድ ነገሮች በደረሱ መረጃዎች ነው ልናወራ የምንችለው። አንዳንዴም እንደዚህ ገፍተው ሲመጡ ብን ነው ያንን ነገር የምንናገረው። በሌሎች ሀገራት ግን በእንደዚ አይነት ዙሪያ የራሱ ብዙ የተጣኑ ማህበራዊ ጥናቶች አሉ፣ ብዙ አይነት ነገሮች አሉ እና ከዛም ተነስተው መፍትሄዎች የሚያደርጓሉ እና ሲንግል ማም ብዙ እርዳታ የሚያስፈልጋት በብዙ ነገር ማለት ነው እና በሞራልም በምንም ልጆቻቸውንም እንዲያሳድጉ እንዲያበረቱ መንግስት ሳይቀር ብዙ ነገር የሚያደርግላቸው ናቸው። ስለዚህ ሲንግል ማምነት እጅግ በጣም ዋጋ የሚያስከፍል ነገር ነው። ብር ስላለን ኢኮኖሚያችን በጣም ከፍ ያለ ስለሆነ ተነስተን ሁሉን ነገር ለልጃችን እንደምናሟላ ነገር አባትንም ገዝተን መስጠት እንደምንችል አይነት ነገር እኔ የምመርጠው ይሄንን ነው እንላለን። ለእኛ ብቻ ሳይሆን ለልጃችንም ህይወት እየመረጥንለት ማለት ነው እና ልጃችሁ ደግሞ ወደፊት ከጥያቄ አያስመለጣችውም ምክንያቱም ማንነቱን ይፈልጋል። ማንነት ደግሞ አንድ ሰው ላይ የተደመደመ አይደለም። ማንነት ከሁለት የመጣ ነው። ስለዚህ አባቴ ማነው ነገር አይቀርም። አባቴ ማነው? ምንድን ነው? ምንድን? ለምን ተውሹ? ለምን አላሳደገኝም? ለምን አብሮ? ሌላው ቀርቶ ኖሮ ተለያይተሽ እንኳን ተለያይተን እንኳን ልጆቻችን አባቴ ለምን ጥሎኝ ሄደ? ብዙ የአይምሮ ቁስለትና ጎዶሎነት ይሰማቸዋል። በተለያዩ መንገዶች ማለት ነው መጫወቻ ስለተከማቸላቸው የተለያየ ቦታ ስለወሰዳቸው ምናምን አለ። የሰው ልጅ በተፈጥሮ ማንነቱ የተሰራበትን ነገር ማወቅ የሚፈልግ የሚባክን ነው እና ተፋታችሁ እንኳን ጥሎሽ ሄዶ እንኳን ባለቤትሽ ጥሎሽ ሄዶ እንኳን ምናምን ልጅሽ ግን ስለአባትሽ መልስ ይፈልጋል፣ ይጠይቃል እንኳን እና አይ እኔ አባት የነፈኩክ ፈልጌ ነው። ምክንያቱም እኔ የላይፍ ማነው የህይወት መርሄ እንደዚህ እንደዚህ አይነት ነገር ነው። ስለዚህ እኔ ለብቻዬ ላሳድገክ ስለወሰንኩኝ ብቻዬን ወለድኩክ አይነት መልስ ከራስ ወዳድነት ከተጠያቂነት በልጅሽ ነው የምለው በልጆቻችን ከተጠያቂነት አያስመልጠንም እና እባካችሁ ይህንን ነገር እንደ ፋሽን ልጆች ሆነን ሐኪም መሆን ወታደር መሆን መምህር መሆን እፈልጋለሁ እንደምንለው ሁሉ በየሚዲያው እየወጣን ገበናችንን ግልጽ አድርገን ማንነታችንን ግልጽ አድርገን እኔ ሲንግል ማምነትን ነው የምፈልገው ማለት ዘመናዊነት አይደለም፣ ዘመናዊም አያሰኝም። ተገደው የሚገቡበት ህይወት ነው። ለእኔ ብቻ ሳይሆን አብዛኛውን ሲንግል ማም የሆኑ ሰዎች ላይ ሄዳቸው ዙሪያቸውን ብታዩ ተገደው የገቡበት ወይ ትዳራቸው መልካም መሆን ሳይችል ሲቀር ነው፣ ወይ በአስገድዶ መድፈርም ሊመጣ ይችላል፣ እንደዛ በተለያዩ መንገዶች በተፈጥሮ ሞት ሊመጣ የሚችል ነገር እንጂ መርጠነው ለመቀናጣት ሲንግል ማም መሆን እፈልጋለሁ የምንለው ፋሽን አይደለም የምንከተለው ፋሽን አይደለም። ስለዚህ ይህንን ነገር ልናስተውል ይገባል። ሚዲያዎቻችን ራሱ እንዲህ አይነት ነገሮችን ስታስተጋቡ ኃላፊነት ሊሰማችሁ ይገባል። እዛ ጋር የእናንተ ሚዲያ እያየ እየተኮተኮተ የሚያድጋል እና ይሄ አንዱ ሊወጣና ትክክለኛ ጥያቄ ሊሆን የማይገባው ነገር ነው። መላሹ እንኳን ለመመለስ ቢያሰፈስፍ፣ ጠያቂው ይሄን ጥያቄ መጠየቅ የለበት ለማለት እወዳለሁኝ። ስለዚህ ለዛሬ የአስኩት ሐሳብ ይህንን ይመስላል። ፈጣሪ በነገራችሁ ላይ ሁሉ ይቅደም እያልኩኝ ለዛሬ አበቃኝ።